ስነ ምግባር የሰው ልጆች እሴት በሚል ነው የምናነሳው። አልአክላቁ ከቀሚን ኢንሳንያ። እንግዲህ ስነምግባር የሚባለው ነገር ለሰው ልጆች በጣም የጀርባ አጥንት ወሳኝ ነገር ነው። ሰዎች የሰው ልጆች እዚች ዓለም ላይ ከተገኙበት ዘመን ጀምሮ ማለት ይቻላል ማህበራዊ ነው የሰው ልጅ በባህሪው እና ይህን ማህበራዊ ህይወታቸውን ለማሳለጥ ማህበራዊ ህይወታቸውን ለማስተሳሰርና ግንኙነታቸውን ለማሳመር ስነ ምግባር የሚባለው ነገር በጣም ወሳኝና ትልቁ የመሰረት ድንጋይ ነበር ማለት ይቻላል። ይሄ የሰው ልጅ ግንኙነት በስነ ምግባር ካልታሰረ የሰው ልጅ በዚች ምድር ላይ ሲኖር ለህይወቱ፣ ለንብረቱ በአጠቃላይ ለሰውነቱ ምንም ዋስትና የለውም። የሰው ልጅ በምድር ላይ እንዲቀጥል ያስቻለው የሰው ልጅ ሰውነቱን ጠብቆ ከዘመን ዘመን እንዲሻገር ያደረገው ትልቁ ስነ ምግባር ነው። ሰውን ሰው የሚያደርገው ራሱ ስነ ምግባሩ ነው ማለት ይቻላል። ሰው ከስነ ምግባር በሚራቆትበት ሰዓት ሰውነቱ ይቀርና ወደ አውሬነት ወደ እንስሳነት ነው የሚቀየረው። ዛሬ አለማችንን በምንመለከትበት ሰዓት አለም ያለበት ምን አይነት የስነ ምግባር ውጥንቅጥ ውስጥ እንደገባ ሁሉም ሰው የሚመለከተው ነው። ትናንትና የሰው ልጆች ለስነ ምግባር ትልቅ ዋጋ የሚሰጡ ነበሩ። ትናንትና እንግዲህ ስነ ምግባር የሰው ልጆችን ሲመራ የነበረበት ሂደት ነው። ዛሬ ግን የሰው ልጅ ከስነምግባር አፈት ልኮ ወጥቶ የገዛ ስሜቱ እየተቆጣጠረው እና ሰውነቱ ቀርቶ እንሰሳ ከእንሰሳም በታች ሱመራ ደድናሁ አስፈለ ሳፊሊን፣ እንዳለው አላ የበታቾች በታች አድርገን መለስ ነው ያለው እና ከእንሰሳም በታች የወረደበት ሂደት ነው ያለው እና በአሁኑ ሰዓት ሰዎች በአጠቃላይ ዙሪያችንን በምንመለከትበት ሰዓት ሁሉም ሰው እንደው በስነ ምግባር የታነጸ ነው ወይ ስነ ምግባርን ነው ወይ የሚከተለው? ለስነ ምግባር ነው ወይ ዋጋ የሚሰጠው? ብለን በምናይበት ሰዓት ሰው ከስነ ምግባር ይልቅ ኃይልን ከስነ ምግባር ይልቅ ጡንቻን፣ ከስነ ምግባር ይልቅ ራስ ወዳድነትን ያስበለጠበት ዘመን ላይ ነው ያለነው እና ስነ ምግባር ሲጠፋ የሰው ልጆች ህሊናቸው በሙሉ የሚፈራረስበትና ህሊና ቢስ የሚሆኑበት ተጨባጭ ነው ያለው። ስለዚህ ይሄ ስነ ምግባር የሚባለው ነገር ለሰው ልጅ በጣም ወሳኝና አስፈላጊ ነገር ስለሆነ እስልምና ለስነ ምግባር የሰጠው ቦታ በጣም ከፍተኛ ነው። እስልምና ወደ ስነ ምግባር ነው የሰው ልጆችን የሚጠራው። እስልምና የስነ ምግባርን ጉዳይ በጣም አጉልቶ ነው የሚያሳየው። ነቢያችንን ሰለላሁ ዐለይሂ ወሰለምን አላህ ሲያነሳ ወኢነከ ለዓላ ሁሉክን ዐዚም፣ አንተ በታላቅ ስነ ምግባር ላይ ነው ያለኸው ብሎ የትልቅ ስነ ምግባር ባለቤት ነህ ይላቸዋል። በቁርአን ላይ ሰዎች ስነ ምግባርን እንዲላበሱ የሚጋብዙ አንቀጾች በርካታ ናቸው። የጥሩ ስነ ምግባር ባለቤት የሆኑ ሰዎች ሌይል ከሚቆሙ ቀን ከሚጾሙ ሰዎች የበለጠ ደረጃቸው የውመልቅያማ ከፍ እንደሚል የሚያሳዩ በርካታ ሀዲሶች አሉና ስነ ምግባር የሌላቸው ህዝቦች እንዴት እንደጠፉ እንዴት እንደወደሙ ቁርአን በስፋት ያነሳልናል። ነቢያቶች የመጡት ወደዚች ምድር ራሱ ስነ ምግባርን ሊያስተምሩ ነው። ምናልባት ዛሬ የሰው ልጆች የተላበሷቸው ጥሩ በጎ የሚባሉ ስነ ምግባሮች በሙሉ ከነቢያቶች የተወረሱ ናቸው። ለምሳሌ ነቢያችን አንድ ቦታ ላይ ሲናገሩ እነሚማ አድረከናሱ ናሱ ሚን ከላሚ ኑቡወት ልላ ይላሉ። ከቀደምት ነቢያቶች ሰዎች ከደረሱባቸውና ካገኟቸው ንግግሮች አንዱ መልእክቶች፣ ኢዛ ለም ተስተሒ ፈስና ማሽዒተ አንተ፣ ይሉኝታ ቢስ ከሆንክ የፈለግከውን ስራ የሚለው ይሄ ከነቢያቶች ሲወርድ ሲዋረድ የመጣ ነው ይላሉ። ሓታ ነቢዩ ስለም የተላኩት ኢነማ ቡኢስቱ ሊኡተሚመ መካሪ ልአክላቅ ይላሉ ነቢዩ ስለ ላሁ ሌ እኔማ የተላኩት መልካም ስነ ምግባር ላሟላ እንጂ ለሌላ አይደለም ይላሉ። ነቢያችን ስለ የመልካም ስነ ምግባር አስተማሪ ናቸው። ያውም የመጨረሻው የመልካም ስነ ምግባር አስተማሪ ነቢያቶች ሲያስተምሩት የነበረው ስነምግባር ምግባር በሳቸው እንዲደመደም ነው ያደረጋቸው ነቢያችንን። ለዚህ ነው አላ ቅድም እንዳነሳ ነው ወኢነከ ለአላ አም ያላቸው። የሰው ልጆችን እንግዲህ ሰው የሚያደርጉ በሰው ልጆች መካከል የጋራ የሆኑ እሴቶች አሉ የስነ ምግባር እሴቶችና ሁሉም ሕዝቦች ለምሳሌ እውነተኝነት፣ ሌሎችን ሰዎችን ማክበር፣ ቃል ኪዳንን መሙላት፣ በቃል መገኘት፣ አማናን መጠበቅ፣ የሰውን ስሜት መጠበቅ፣ የሰውን የተሰበረ ቀልብ መጠገን፣ ለትንሾች ማዘን፣ ትልቅን ማክበር፣ ፍትህ፣ እኩልነት የሚባሉት እነዚህ ነገሮች ሴቶችን፣ አዋቂዎችን ማክበር የመሳሰሉት ነገሮች፣ የታመመን ሰው መርዳት፣ እንደዚሁም ምክር ለሌሎች መስጠት፣ አቅጣጫ ማሳየት እንደዚህ እንደዚህ የመሳሰሉ የጋር የሰው ልጆች ሊኖሩባቸው የሚችሉ በርካታ እሴቶች አሉ። እነዚህን እሴቶች ኢስላም የመጣው እነዚህን እሴቶችን ማጉላትና የሰው ልጅ ያለ ስነ ምግባር በዚች ምድር ላይ መኖር አይችልም የሚለውን ነገር ለማስረገጥ ነውና፣ ስነ ምግባር ለሰው ልጆች በጣም ወሳኝ ነገር ነውና አላህ ስነ ምግባራቸውን ከሚያስተካክሉና ከነቢዩ ሰለላሁ ዐለይሂ ወሰለም ጎን ቅርብ ከሚሆኑ ሰዎች አላህ ያድርገን። አሁን ደግሞ አብረዙ አኽላቅ ል ኢስላም ትልቁ የኢስላም ስነ ምግባር የሚል ይሆናል። የሰላም እንዴት ያለ ርዕስ መሰላችሁ! ነገር ግን በዚች አጭር ደቂቃ ይህንን ወደ እናንተ ማድረስ ባይቻልም ነገር ግን ዋናውን ሀሳብ ወደ እናንተ ለማድረስ እሞክራለሁ። ከአንዱ ሰለፍ አሳሌሕ እንደተረጋገጠው ከሆነ አክላቅ ማለት መልካም ስነ ምግባር ማለት በድሉ ነዳ ውድ ነገርን ከኛ ውጭ ላሉ ሰዎች መሰዋት ወጠላቅቱል ወጅሂ ፊትን መፍታት፣ የተቋጠረ ቁጥር ፊት እንዳይኖረ ባለአኽላቅ መሆን ከፈለግ። ሶስተኛው ደግሞ ወከፉል አዛ፣ ከአንተ ወደ ሌላ ሰዎች ሄዶ ሊያስቸግራቸው የሚችሉ ነገሮችን አንተው ላይ ማስቀረት፣ በአንድ ቤት፣ በስራ በየትኛውም መጋጣሚ ይሆን በየትኛውም መልኩ ይሆን ከአንተ አልፎ ሌላ ሰዎች ከኔ አልፎ ሌላ ሰዎች ከኛ አልፎ ሌላ ሰዎች ሊያስቸግር የሚችል ሂደቶችን ማስቀረት መቆጠብ። በመላስ ሊሆን ይችላል። ተገባባት አይደሉ ሶስት ነገሮች ላይ ይመሰረታል ማለት ነው። ፊትን መፍታት፣ ውድ ነገርን ለሰዎች መሰዋት፣ መጥፎ ነገርን መቆጠብ። ከመጥፎ ነገር መቆጠብ አይደለም፣ መጥፎ ነገርን ከኛ አልፎ ሌላ ሰዎችን የሚያጠቁ የሚጎዱ ነገሮችን እኛ ላይ ማስቀረት ማለት ነው። እዚሁ ነው ጋር ይቅር። ስድብም ሊሆን ይችላል፣ ሀሜት ሊሆን ይችላል፣ የሆነ ነገር ሰዎችን የማይመቻቸው ስራ መስራት ሊሆን ይችላል። ምንም ይሁን እዚሁ ማስቀረት በቃ ሰዎቹ ሰላም ይሆኑ ከአንተ በኩል ምን ምን እንዳይደርስባቸው። አልሙስሊም ማን ሰሊም አልሙስሊሙነ ምን የዲሂ ወሊሳኒ ሙስሊም የሚባለው ካንደ በቶና ከእጁ ሙስሊሞች ሲተርፉ ነው። ግልጽ ነው አይደለም? ካንድ አንድ ካንደ በቶ፣ ሁለተኛ ደግሞ ከእጁ ሙስሊሞቹ ካልተረፉ ሙስሊም ሊሆን አይችልም። በእጅህም ሆነ በአንደበትህ ሙስሊሞችን ሌላም ሰዎችንም አለመንካት የአኽላቅ አንዱ ክፍል ነው። ነብያችን አለይሂ ሰላቱ ወሰለም በዚህ ላይ ያሉት ነገር አለ ኢነል ሙእሚና

ባልች አጋጣሚ ገንዘብህን ሊሆን ይችላል፣ ጊዜህን ሊሆን ይችላል፣ ስልጣንህን ሊሆን ይችላል፣ ዝናህን ሊሆን ይችላል። ለሰዎች የምትሰዋላቸው ከሆነ ሰዎቹ በአንተ ዝና የሚጠቀሙ ከሆነ ምን ያደርጋል? ዝና፣ ታዋቂነት ምን ዋጋ አለው? ሰዎች የማይጠቀሙ ከሆነ ሀብት ምን ያደርጋል? ጉልበት፣ እውቀት ምን ያደርጋል? ሰዎች በአንተ የማይጠቀሙ ከሆነ ያንን ለሰዎች የምትሰዋ ከሆነ ያ ሰላም አንተ ወላሂ ሌላው ቢቀር ገንዘብ ብዙ ኖሮ ባትሰድቅ፣ አቅም ኖሮ ለሌ-ለሌ ባትሰግድ፣ ቀን ባትጾም ዋጅቦችን እየሰራህ ትልቅ ደረጃ ላይ መድረስ ትችላለህ ማለት ነው። የሰጋጆችን ቀን ሌሊት እየሰገዱ የሚውሉ ማታ ናም ቀን እየጾሙ የሚውሉ ማታ እየሰገዱ የሚያድሩ ሰዎች ደረጃ ላይ መድረስ ትችላለህ። ከእስላም ስነ ምግባር ከመልካም ስነ ምግባር መካከል ይህ ርዕስ በጣም ሰፊ ነው። ሰላሳ ምናምን የሚጠጉ ነጥቦች ያሉበት አልከረም፣ አሸጃዓ፣ ይሄ ቸርነት፣ አንደበትን

ሱብሓነላህ ንፋስ ትዝላቸዋል። የቅርብ ጊዜ ማስታወሻችን ነው። በአንድ ደቂቃ ውስጥ ነው፣ በአንድ ሰዓት ውስጥ ነው አንድ መቶ አስር ኪሎ ሜትር ትሄዳለች የተባለው። ነብዩ ወደ መልካም ስራ ጥድፍ። በቃ ለመሰደቅ፣ የሆነ ነገር ለመሰዋት በጣም ነው የሚፈጥኑት። ቸር የሆነ ሰው መሆን፣ አይናፋር መሆን ለማጥፋት፣ ግልጽ ነው አይደለም፣ ጥፋት ላይ ሓራም ነገር ላይ አይናፋር መሆን፣ አይፈጣጣ ለመሆን ሀይይ መሆን፣ ከመልካም ስነ ምግባር ጀግና መሆን

ወልአቅሉ ሳኒሃ የአእምሮ ትክክለኝነት ደግሞ ሁለተኛው ነው። ወልዕልሙ ሳሊሱሃ እውቀት ደግሞ ሶስተኛው ነው ይላሉ። ወልሕልሙ ራቢዑሃ ቻይነት ዋጥ ማድረግ ነገሮችን፣ አራተኛው ሲሆን፣ ወልጁዱ ኻሚሱሃ ቸርነት፣ መስጠት፣ ሰጪነት፣ ለጋሽነት አምስተኛው ነው ይላሉ። ወልፈድሉ ሳዲሱሃ የሆነ ቦታ ያለህ ክብር ያለህ ሰው መሆን ደግሞ ስድስተኛው ነው ይላሉ ወልብሩ ሳቢዑሃ በጉ ሰው መሆን ደግሞ ሰባተኛ ነው። ወሹክሩ ሳሚኑሃ ፈጣሪን ማመስገን መልካም ሰሪዎችን ሹክረን ጀዛኩምላ ኸይረን ብሎ ማመስገን ደግሞ ስምንተኛ ሲሆን፣ ወሰብሩ ታሲዑሃ ትግስት ደግሞ ዘጠነኛ ነው ይላሉ ወሊኑ ባቂሃ ከዚህ ከዘጠኝ ውጭ ያሉ ደግሞ የተቀሩ

ስነ ምግባሩ ንጹህ የሆነ ወንድም ጣፋጭ ነው። ከአነሁ ጀነን ነክሊ መምዙጃ ልክ የቴምር ፍሬን እንደ መልቀም ነው። የተቀላቀለ ሆኖ ቢማኢን ገማሚ በዳመና ውሃ ይላሉ። ያ ውሃ ሲዘንብለት ነው ቴምሩም የሚያፈራው፣ ጣፋጩን ቴምር የሚሰጠው ማለት ነው። እና ልክ እንደዛ ነው ብሎ ይመስሉታል የዚዱል አያሙ ፈጥለ መወዲህ

ይሄ ነፍሱ ይላሉ። ሌላኛው ሻዕር ደግሞ ማሐመልተሃ ተተሐመሉ ነፍስ ብሎ ማለት የጫንከባትን ነገር ትሸከማለች። አንተ እንዳስለመድከው ነው ነፍስያህ የሚሆነው። ካልከሰከስከው ይልከሰከሳል፣ ካከበርከው ይከበራል። መዋላ ያለበትን ቦታ መርጣህ በተከበረ ቦታ ስታውለው የተከበረ ቦታ ላይ ይሰማራል የአንተ ነፍስ። ወል ዳህሪ አያሙን ተጁሩ ወታዕዲሉ ዓመታት ደግሞ ቀናቶች አሉት

የሚኖሩበት ስነ ምግባራቸው ነው ማንነታቸውን ሊገልጽ የሚችለው። ፈኢነሁም እንደ ሱኢ ጠብዕ አስዋው መጥፎ ጸባይ ያለው ሲገጥማቸው እንደው ክብር የሌለው ሲገጥማቸው ደግሞ ይበልጥ ያን ሊያቅብና ሊገድብ በሚችል መልኩ ማስተናገድ ይችላሉ። ይላል አውካነ ኩሉ በኒ ሐዋ ዩሽቢሁኒ አወካነ ኩሉ በኒ አደመ ዩሽቢሁኒ

ስነምግባር ምግባር እንደሚወደስ በሸሪአውም በቁርአን ሀዲሱም በገጣሚዎችም ግጥምም በአረቦች ልምድም ጥሩ ስነምግባር እጅግ ቦታ እንዳለው ለማሳያት ያህል ነው። አላህ እናንተንም በሰማችሁት የምትጠቀሙ ይንም ባሰማኋችሁ እያልኩኝ ወሰላሙ ዐለይኩም ወረሐመቱላሂ ወበረካቱ።